በዋትሳፕ በቴሌግራም እና እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያ ይሆናል። እሺ በዛሬው ትምህርታችን ወይም ደግሞ በዛሬው ቪዲዮአችን ዘንላቸው የመጣን ሆሄዎች ተሰባስበው ቃላት እንዴት እንደሚመሰርቱ አንድ ባንድ፣ ከዛ ደግሞ ቃላቶች ደግሞ ተሰባስበው እንዴት አረፍተ ነገር እንደሚመሰርቱ የሚያሳይ ቪዲዮ ይሆናል። ቪዲዮን ጀምራችሁ አተውት እስከ መጨረሻው ይዩት። በእርግጠኝነት ቪዲዮ ሙሉ ቪዲዮውን ካያችሁት ቃላቶች ወይም ደግሞ ሆሄዎች ተሰባስበው እንዴት ቃላት እንደሚመሰርቱ፣ ቃላቶች ደግሞ ተሰባስበው እንዴት አረፍተ ነገር እንደሚመሰርቱ ትረዱታላችሁ ትረዱበታላችሁ። እሺ፣ ወደ ትምህርታችን ስንገባ ከዚህ ላይ የተዘረዘሩት ሆሄዎች አሉ። እነዚህ ሆሄዎች ከመጀመሪያው አንድ ባንድ ሆሄዎች ማን እንደሆኑ ማወቅ ይኖርብናል ማለት ነው። እነዚህን ካወቅናቸው በኋላ እነዚህን በስርዓት ደርድረን ስንጽፋቸው ወይም ደግሞ ቃል ስንመሰርትባቸው ትርጉም ያለው ቃል ይሰጡናል ማለት ነው። እሺ ይቺ ማነች? ከ፣ እቺ ረ፣ እቺ በ፣ ዘ፣ መ፣ አ፣ ደ፣ ነ፣ ቀ፣ ሰ፣ ለ ተ እሺ እነዚህ ሁሉ ያነበብናቸው ሆሄያት ወይም ደግሞ ፊደላት ናቸው ከዚህ ጋር ምንም ትርጉም የላቸውም ልክ እንደዚህ እንደምታዩዋቸው ግን ከዚህ ውስጥ እነዚህን በስርዓት ደርድረን ስንጽፋቸው ትርጉም ይሰጣሉ ማለት ነው ከነዚህ ብዙ ቃላትን መመስረት ይቻላል በጣም ብዙ ቃላትን ለምሳሌ ያክል የመሰረትናቸው እኒ እ ሰ በ ሰ ረበ ሰበረ ው እነዚህ ይ ሰበረ የሚል ትርጉም ያለው ቃል የመሰረት ነው ከየት ነው ከእነዚህ ነው ዝብርቅርቅ ብለው ከተቀመጡት ከእነዚህ ነው ይቻት ቻ ቻት እዚህ ወሰድ በቻ በ ሰበረ በ ረ ይህንን ሰበረ የሚለውን ቃል ይሰጠናል ማለት ነው። ሌላኛው ደግሞ ሁለተኛው ለመደ ለመደ ይህንም እንኝ እነዚህን ቃሎችም ስናይ ከዚህ ውስጥ አሉ ለመደ ከዚህ ጋር ግን ስብርቅርቅ ብሎ ተጽፎሳል ትርጉም የሚሰጥ ወይም ደግሞ ቃል የሚፈጥሩ ወይም ደግሞ ቃል የሚመሰርቱ አይመስልንም። እዚህ ጋ ግን በስራ ስንጽፋቸው ለመደ ለመደ ለመደ ለመደ ለማንበብ ወይም ደግሞ ትርጉሙን ለማወቅ ከእናንተ የሚጠበቀው ቀጥታ ፊደሎችን ወይም ደግሞ ሆሄዎችን ያወቃችኋቸውን ቀጥታ ስማቸውን መጥራት ነው። ው ለመደ ለመደ ምንም ያወዛግብ ማለት ነው። ለመደ ሌላኛው ደግሞ ሌላኛው ደግሞ ይሄኛው ዘለቀ ነው። ዘለቀ ዘለቀ ዘለቀ አዩ ዘለቀ ዘ ለቀ ቀ በስራ ስንጽፈው እዚህ ጋር አዩ ዘለቀ ዘለቀ ሚል ትርጉም ወይም ደግሞ ቃል ይመሰርትልናል ማለት ነው። ሌላኛው እስኪ ከበረ ከበረ እስኪ እዚህ ውስጥ ከበረ የሚለውን ፈልገን እናገኝ። እነዚህ ቃላት ወይም ደግሞ እነዚህ ፈሻዎች ውስጥ ከበረ የሚለውን ቃል ለመመስረት ከነዚህ ፈልገን ስናወጣው ከበረ ከ በረ ከበረ ያው ያው ከበረ ሚል ቃል ይሰጠናል ማለት ነው። ከበረ እሺ፣ ሁለተኛው ደግሞ መለሰ መለሰ እስኪ አሁንም ይሄን መለሰ የሚለውን እዚህ ፈልገን ነው። ከዚህ ውስጥ ሁሉንም ይሄን ቃል የመሰረት ነው። ከነዚህ ውስጥ ከነዚህ ሆሄዎች ደግሞ ከነዚህ ፊደሎች ስለሆነ መለሰ። ይሄው ሁሉችም እዚህ ውስጥ አሉ ማለት ነው። መለሰ መለሰ መለሰ ሚል ቃል ወይም ደግሞ የሰው ስም ሰጥቶናል ማለት ነው። መለሰ እኛው ደግሞ ቀለደ ቀ ቀለደ ቀለደ ስንል ቀለደ ይሄው ምንም ሳን ወዘጋገ ቀ ለደ ቀለደ ከዚህም በላይ ሌላ ቃል መስረት ይቻላል። አ ለቀ አለቀ ይህንም አ ለቀ አ ለ አለቀ ዮ አለቀ ሚል ቃላት መስርተናል። አ ደመ አደመ አ ደመ አ ደመ እዚህ ላይ ያሉት ቃላቶች አረሽ ስናደርጋቸው አደመ የሚል ሆሺዎች ቃል ይሰጡናል ማለት ነው። እኛው ደግሞ ተሰበረ ተሰበረ ተሰበረ ው ይህችን ወሰድነ ተሰበረ ተሰበረ ሌላም ብዙ ቃል መመስረት ይቻላል ለምሳሌ መከረ መከረ ቀመረ በጣም ብዙ ቃላት መመስረት ይቻላል እንደዚህ ናቸው ግን ትንሽዬ ናቸው አሁን ደግሞ አሁን ያየነው ሆሄዎች ተሰባስበው ቃላት እንዴት እንደሚመሰርቱ ነው አሁን ደግሞ የምናየው ቃላቶች ተሰባስበው እንዴት አረፍተ ነገር እንደሚመሰርቱ ነው ው እዚህ ጋር ተማረ ትምህርት ያከብራል፣ ወደ፣ ሆኗል፣ ጎበዝ፣ ከተማ፣ ቤት፣ ሰዓት፣ በሩጫ ሄደ። እነዚህ ሁሉ ዝብርቅርቅ ብሎ የተቀመጡ ምኖች ናቸው ቃላቶች ናቸው። እነዚህን ቃላቶች ደግሞ ተሰባስበው ምን ይሰጡናል ብላለን? አረፍተ ነገር ይሰጡናል ማለት ነው። ወይም ደግሞ ሙሉ መልእክት ያስተላልፉልናል ማለት ነው። ነው እ እኔ አበበ አበበ፣ ቀጥታ እዚህ ያለ ሳይሆን ምን ወስደው የሰው ስም ነው አበበ ይው ወደ ትምህርት ቤት ሄደ እሺ እነዚህ ከዚህ ስንትን አበበ ወደ ትምህርት ቤት ሄደ ይው ከዚህ ዝብርቅሩ ቅሩ ተጽፎ የነበሩት ቃላት ብለን የምንጠራቸው በስርዓት አሬንጅ ስናደርጋቸው ምን ሆኑ አረፍተ ነገር አበበ ወደ ትምህርት ቤት ሄደ አበበ ወደ ትምህርት ቤት ሄደ ይው ወደ ሚለው ሄው ትምህርት ቤት ሄደ። አበበ ወደ ትምህርት ቤት ሄደ። ሌላኛው ደግሞ አለሙ በሩጫ ወደ ቤት ሄደ። አለሙ በሩጫ ወደ ቤት ሄደ። እስኪ እነዚህንም እዚህ ከስሙ በስተቀር ከዚህ እናወጣቸዋለን ማለት በሩጫ አይዋ በሩጫ ወደ በሩጫ ወደ ቤት ሄደ። በሩጫ ወደ ቤት ሄደ። አለሙ በሩጫ ወደ ቤት ሄደ። የሚለውን ሩጫ ይቻት ወደ ቤት ሄደ። አለሙ በሩጫ ወደ ቤት ሄደ። እሺ ሌላኛው ደግሞ ከበደ ጎበዝ ተማሪ ሆኗል። እሺ፣ ይህንም ልክ ከዚህ ብርር ካሉት እናወጣለን ማለት ነው። ከበደ ጎበዝ ተማሪ ሆኗል። ከበደ ጎበዝ ተማሪ ሆኗል። እሺ፣ ይህንም ስናይ እዚህ እናገኘዋለን። ጎበዝ ጎበዝ ጎበዝ ተማሪ ጎበዝ ተማሪ ጎበዝ ተማሪ ሆኗል። ጎበዝ ተማሪ ሆኗል። ከበደ ጎበዝ ተማሪ ሆኗል። ጎበዝ የምትለው ከዚህ ተማሪ ሆኗል። ጎበዝ ተማሪ ሆኗል። ከበደ ጎበዝ ተማሪ ሆኗል። እሺ ሌለኛው ደግሞ አብዲ ሰዓት በሰዓት አብዲ በሰዓት ወደ ትምህርት ቤት ሄደ። አብዲ በሰዓት ወደ ትምህርት ቤት ሄደ። እስቲ እንም እነዚህ አብዲ የሚለው ከስሙች እዚህ ዝብርቅ ከተቀመጡ ፊደላት ነው። ይህን አረፍተ ነገር ቃላት ነው። ይህን አረፍተ ነገር የመሰረት ነው ማለት ነው እሺ ሰዓት ወደ ትምህርት ቤት ሄደ ው ከዚህኛውን ቃል ስለሌለን አብዲ በሰዓት ወደ ትምህርት ቤት ሄደ። ልክ እነዚህ እና ሬንጅ አድርገን ስንጽፋቸው ምን መሰረተ ልን ማለት ነው። አረፍተ ነገር አረፍተ ነገር። እሺ ሌላኛው ደግሞ ያሬድ የትምህርት ቤት ሰዓት ያከብራል። ያሬድ የትምህርት ቤት ሰዓት ያከብራል። ይህንም እኔ ይሄን ሁሉ አረፍተ ነገር የመሰረት ነው ከነዚህ ቃሎች ነው። እሺ ያሬድ የሚለውን ያው ስም ስለሆነ እንተውና የትምህርት ይኸው ትምህርት ቤት ሰዓት ያከብራል። ያሬድ የትምህርት ቤት ሰዓት ያከብራል። እንደዚህ እያደረግነ እንለማመዳለን ማለት ነው። ሆሄዎች ወይም ደግሞ ፊደሎች ተሰባስበው ቃላትን እነዚህ ቃላት ናቸው። ልክ እንደዚህ ማለት ነው። እነዚህም ቃላት ናቸው እነዚህና እነዚህ ቃላት ናቸው ማለት ነው። እነዚህ ግን ተሰባስበው ፊደሎች ቃልን ቃሎች ደግሞ ተሰባስበው ልክ እነዚህ ቃሎች ምን ይሰጡናል? ዓረፍተ ነገርን ይሰጡናል ማለት ነው። እነዚህ ደግሞ ዓረፍተ ነገሮች በአንድ ላይ ጠቅልለ ሲጻፉ ሙሉ ንባብ ወይ ደግሞ ትልቅዬ ንባብ ይሰጡናል። እንደዚህ እያደረግን እን ለማመድ በተለይ ለጀማሪዎች እነዚህን ፊደሎችን እያገጣጠሙ ማንበ? ቀስ እያልነ ፍጥን እያልነ እየገጣጠምነ እየጻፍነ መለማመድ ያስፈልጋል። ቪዲዮውን ጀምራችሁ አታዩት። ለዛሬ ይዘንላችሁ የመጣን ይህን ይመስላል። በኦንላይን መማርና መከታተል ለምትፈልጉ ከታች ባለው ስልክ ደውሉልን። በቴሌግራም በኢሞ በዋትሳፕ በምትፈልጉት ሶሻል ሚዲያ መማር መከታተል ትችላላችሁ። ለዛሬው ይህን ይመስላል። መልካም ጊዜ፣ ሰናይ ቆይታ